በጣም አዝናለሁ ጋይዝ እንዳልኩት አልሆነልኝም። ማታ ገብቼ አስረዳቸዋለሁ ብዬ ነበረ፣ ግን ማታ ጨርሼ በጣም ሎ ኢነርጂ ውስጥ ነበርኩና ለእናንተም አዛ ነበር መሆን የነበረው ማለት ነውና። ኤኒዌይስ አሁን ጠዋት ነው፣ ወጥቼ አሉ ሁለት ሰዓት ነው፣ ሶስት ሰዓት ነው። አሁን ጥርሴ ልሰራ ወጥቼ ነው። ጥርሴ መስተካከል አለበት። ኦርሞስት አሁን ቱ ዊክስ አልፎታል። አሁን እንሄድና ከዛ ቤት ስንገባ ኦልሬዲ ልኪያቸዋሉ ኢሜይሎቹን ምናምን። በኢሜል የተላከ አለ፣ በዋትሳፕ የተላከ አለ እና በሁሉም ልክ የላቸዋሉ። ግን የሁሉንም ባይሆን የሁለቱን መርጬ፣ ፕሮፖዛል እና ፖርትፎሊዮን መርጬ እንዴት እንደጻፍኩ ታሰጋቸው ስገባ። ትንሽ ጠብቁኛ፣ ይቅርታ ለማለት ነው። መጀመሪያ ሁለት ነገር ማሳያችሁ። ቅድም እንደነገርኳችሁ ከ ከሁሉም መርጬ ሁለት ነገር አሳያችኋል ብያችሁ ነበር። የመጀመሪያው ማሳያችሁ ኖርማሊ ምን ልከው ነው ማለትም ብር ስንጠይቅ ምን ልከው ዓይነት የፕሮፖዛል ነገር ነው ማለት ነው። እኔን ሙሉ ነገር የመጀመሪያው ፕሮፖዛል ማለትም አንድ ካምፓኒ ብዙ ጊዜ ይህንን የምን ልከው በተለይ ለሪል ሴቶች ምግብ ቤቶች ለሆቴሎች ለሪዞርቶች ለአንዳንድ ከባድ ከባድ ካምፓኒዎች የምንልከው አይነት ፕሮፖዛል ነው። የሚጀምረው እንደምታየው አሳያችሁ እነዚህ ምን የሚጀምረው ፕሮፖዛል ምናምን ይላል። ከዚህ በኋላ ስለ ጃኒ በትንሽ የሚያስቀምጥ ነገር አለ። የወላጅ የዚህ ጊዜ ማለት ነው ይህ የተጻፈ ጊዜ ሁለት መቶ ስልሳ ሰባት ነበር። አሁን ይሄ ሁሉ መስተካከል አለበት። የስተካከለው እዚሁ ስለሌለ ነው። ይህ የሚስተካከል አለበት። ይህ የሚስተካከል አለበት። ይህ 61 ሺ ከብቷል። ይሄኛው ደግሞ ወደ 350 አልፎ አልመሰለኝ። እና ቤዚካሊ እንደዚህ ቁጭ ይደረግላቸዋል ማለት ነው። ይህ ምን ላይ እንዳለ፣ ምን ላይ እንደሚሰራ፣ ምን ላይ ኤክስፒሪያንስ እንዳለው ሁሉ ነገር ያስታውቃል። እዚህ ጋር አሳያቸዋለሁ ማለት ነው። ጽፍላቸዋል። ከዛ በኋላ ያው ሞር ትራስት እንድንሆን ደግሞ ከማን ካምፓኒዎች ጋር እየሰራ ያለ ነው፣ ከማን ካምፓኒዎች ጋር ሰርተናል የሚሉትን ማለት ነው። እነዚህ ሁሉ እነዚህ ትንሽ ናቸው እንደውም ሰው በትንሹ ከባድ ከባዶችን ለማድረግ ባጭሩ ፈልጌ ነው። ኢት ዲፐንድስ አሁን ይህንን ምልክበት ካምፓኒዎች ሜይ ቢ ከሪልስቴት ጋር ሪልስቴት ለምሳሌ አሁን ይህን ላቁት እርግጠኛ ያኔ ከሪልስቴት ጋር ሪሌትድ ስለሆኑ ነው ማለት ነው። ምልክላቸው ሰዎች ከሪልስቴት ጋር ሪሌትድ ስለሆኑ የሪል እስቴት አብረናቸው የሰራናቸው ሪል እስቴት ከባቢዎች ነው የጻፍኩላቸው። ለምሳሌ ከሬስቶራንት ጋር ከሆነ ከሬስቶራንት ጋር ይሄ ሁሉ ይቀየርና ሬስቶራንት እስካሁን ሞስት ኖውን እና ታዋቂ የሆኑትን ሬስቶራንቶች እዚህ ጋር አስቀምጥላቸዋለሁ። ሆቴሎች ከሆኑ እንደ አሁን ቤስት ዌስተርን ፕላስ አለ፣ ማዶ አለ፣ ኩሪፍቶ አለ፣ ሀይሌ አለ፣ እነሱን አሁን እዚህ ጋር አስቀምጥላቸዋለሁ ማለት ነው። ኢት ዲፔንድስ አሁን ካምፓኒ ወርክስ ዊዝ ኢት የሚለውን ነገር ይሄ እዚህ ጋር የሚቀምጠው ነገር ኢት ዲፔንድስ ማለት ነው። ከዛ በኋላ ያው ሶሻል ሚዲያውን ሊንኩን አስቀምጥላቸዋለሁ እያንዳንዱን ገብቶ ብዙ ጊዜ አሁን ከአንድ ቦታ የተወትን የሚመጡት እና ሶስቱንም ቢያዩት ሞር ትራስት ሊሆን እና ለመስራት ቀላል ይሆናል ማለት ነው። ይሄ ነው አሁን ይሄንን አላሳያችሁ ይቅርታ። ከእሱ በኋላ ምን አለ፣ አዲስ የጀመርን ያለ ነው። አድ ብሬክ ሰርቪስ የሚባል አለ ማለት ነው። እና ለሪሴፕሽን ሲሆን፣ ለካምፕ ለሆቴል ሲሆን፣ ለሬስቶራንት ሲሆን ብሩ ይለያል ማለት ነው። ይሄ ቤዚክሊ ለነገርኳቸው ቅድም ለሪሴፕ የሚሰራው ማለት ነው። ፓኬጅ ውስጥ ውስጥ ምን አለ? አሁን ፕሪሚየም ፉል ፓኬጅ አለ ዩቱብ ፎከስ ያለ ቲክቶክ ኦን ያለ ኢንስታግራም ኦን ያለ ማለት ነው። ፕሪሚየም የሚባለው ሁሉንም ነገር በአንድ ማለት ነው። ማለትም ኢንስታግራሙንም፣ ቲክቶኩንም፣ ዩቱብም በአንዴም እንሰራላቸው እና የምናስከፈላቸው ብር ይሄን ያ ነው ብለን እንነግራቸዋለን። ዩቱብ ብቻ ደግሞ የሚፈልግ ሰው አለ። ዩቱብ ብቻ ወ ደግሞ ይሄን ያ ነው የሚከፍሉት። ቲክቶክ ላይም ይሄን ያ የሚከፍሉት፣ ኢንስታግራም ላይም ይሄን ያ የሚከፍሉት። እናም እያንዳንዱ ላይ ፕሮሚስ የምናደርጋቸው ሚኒመም ቪው አለ። ለምሳሌ አሁን በዚህኛው የተጻፈው ከስልሳ ሺህ በላይ ነው። ሚኒመም ስልሳ ሺህ በላይ ማለትም አሁን የስልሳ ሺህ ካልነካ የስልሳ ሺህ ቪው ካልነካ ምናደርጋለን፣ ኤክስትራ በስምምነት ወይ ቲክቶክ ይለቀቃል፣ ወይ ደግሞ ኢንስታግራም ይለቀቃል። ሌላ ዩቱብ አይለቀቅም፣ ሌላ ዩቱብ አንለቅም። ወይ ቲክቶክ ወይ ኢንስታግራም እጨምርላችኋለሁ ማለት ነው። ግን ለምሳሌ አሁን ቲክቶክ አቬሬጅ አቬሬጅ ኤስቲሜትድ ቪው ከመቶ ሺህ በላይ ከሆነ መቶ ሺህ ካልነካ ሌላ ቲክቶክ ይለቀቅላችኋል ማለት ነው። የዩቱብ ይለያል የቲክቶክ ይለያል። ብዙ አይነት አካሄዶች አሉት። ፕሮሚስ የምንገባበት አካሄዳለን ምን እንደሚፈልጉ ምን ታግ እናደርግላቸው፣ ምን እናስቀምጥላቸው የሚለውን ነገር ሁሉ ጠይቀን ነው ሄዶ የምናደርገው ማለት ነው። እናም ለምሳሌ ፕሪሚየም ባኬጅ በሚሆንበት ጊዜ በአንዴ ሁሉንም በአንዴ አይለቀቅም። በአንዴ ከተለቀቀ የምናገኘው ኦዲንስ ተመሳሳይ ስለሚሆን አክሽን የሚወስዱት ደግሞ ማለትም አንድ ሰው በቲክቶክም በኢንስታግራም በዩቱብ አክሽን ካልወሰደ ኢንስታግራም እና ቲክቶክ ላይ አክሽን ይወስዳል ማለት ትንሽ ያዳግታል እና ፖርትፎሊዮ ደግሞ ለማሳየትም ቀላል ነው። ማለትም ፖርትፎሊዮ ማለት ይሄ ምን ምን የሚወጣው ከዚህ ውስጥ አድቨርታይዚንግ ፓኬጁ እና አድብሬክ የወጣ እና የሚገቡ አካሎች አሉት። ለምሳሌ ሞር ዲቴል ምንገባው ምን ላይ መሰላችሁ ከማጋን የሰሩት የሚለውን ነገር ማወቅ ይፈልጋሉ፣ ፖርትፎሊዮ ከጠየቁ ማለት ነው። ሶ አብረን የሰራ ነው ብለን ቅድም የጻፍ ነው በትንሽ አይደለም። ሶ እሱ በዛ እናደርጋለን። ምን አይነት ቪዲዮች እንደሰራን ከነ ሊንኩ እናስቀምጥላቸዋለን ማለት ነው። ሶ በዛ የሚለው ፖርትፎሊዮ እና የዚህ ልዩነት ነው። ፖርትፎሊዮ ስለ ራሳችሁ መግለጽ ነው። ለምን ይመርጣቸው እናንተ ማለት ነው። ገንዘብ አይጠይቅም፣ ምን ነገር አይጠይቅም ማለት ነው። ፖርትፎሊዮ ሲል ፎከስ የሚሆነው ጃኒ ነው። ከዛ በኋላ ስለ ራሱ ከተናገረ በኋላ ስለ አብሮት ስለ አካውንቶቹ ስለ ካወራ በኋላ ስለ አብራቸው አብሮ አብሮ የተሰራው ካምፓኒዎች ካወራ በኋላ ምንድን ነው የሚሆነው? ከነሱ ጋር ለመስራት ምን እንደሚፈልግ ከእሱ ጋር መስራት ምን እንደሚጠቅማቸው እነሱን እና የተለያዩ ነገሮች ቤትኛው መንገድ እነሱ ማስታወቅ እንደፈለገ ሙሉ ነገር እዚህ የጽፈን ነው አመለክላቸው ማለት ነው። ፖርፎሊዮ እና የፓኬጅነቱ ይህን ይመስላል። አቃሉ በጣም አቆይቼው ነው ይህንን ቪዲዮ የሰራሁት፣ ምክንያቱም የመጀመሪያው ቪዲዮ ቆይቷል ከተሰራ ማለት ነው። እናም ከተላከ ምናምን በኋላ ነው እራሱ ይህን እየሰራ ላሎች ያለሁት እንደተማራችሁ ተስፋ አረጋለሁ ተጋቢ እስሚኖር ቪዲዮ ቢሆንም መጨረሻ በትንሹ ማሳይጫቸዋለሁ ሶ በሌላ ቪዲዮ እስከምንገናኝ ድረስ ያው ነገ እንገናኛለን በየቀኑ ነቅቅን ነው ኮንሲስተንሲያችንን እያሳደግን ነው አሁን ሌላ ቪዲዮ አለን እሱ እንቀርጠላቸዋለሁ ነገ እንገናኛለን